ልብ ያደግበት ሀገር አይመጥነውም፣ ያመጣበት ማህበረሰብ አይወስንም። ይህን አይደረግም፣ በቃ አይደረግም። ጋይስ እንደዚህ አይደረግም። የስናባውት ልጅ ስላለም ስለሌለም አይደለም። አንድ ሰው ወጣት ነው፣ እንደ ወጣት ብዙ ፋውል ይሰራል እኮ ይሰራል። አይደረግም፣ እንደነዚህ አይነት ነገሮች። ትክክለኛ ፋሚሊን ያሳደገኝ ትክክለኛ ፓራንት አለኝ እኔ ፓራንቴስ ያሳድገኝ በጣም በጀግንነትና በወንድነት ነው ያሳደገኝ። ጥሩ ፋሚሊ ያለን የምትሉ ሰዎች አይደረግም። ነገ ማዘኝዶፍ ዘደይ ከሰው ጋር ልንጣላ እንችላለን። በዚህ መጠን ግን ባኔ ጥሩ ነው። ቁጭ ብለን ግን ቀስ ቀስ አያጫውተን እያንዳንዳችን፣ ጋይስ፣ እያንዳንድሽ ቤትሽ ያንኳኳል። የጊዜ ጉዳይ ነው። አምሹር ቤተሰብ ያልሞተበት የለም። ሰው ሆኖ ፋሚሊ ኑሮት ቤተሰቡን ያላጣ የለም። በቤተሰቡ ውርደት ያልመጣበት ሰው የለም። እዚህ ሶሻል ሚዲያ ላይ የሆነ ሰዓት ግን አንዳንድ ሰው ዋጋ ያስከፍላቸዋል። የምሬን ነው ምላችሁ። አሜሪካ እኔ በአሜሪካ ራሱ ድፌል ላይክ ራሴን በጣም በኮንፊደንስ ላወራም አልችልም። አሜሪካን ሀገር አንዳንዴ መሞት መግደል የፈለገ ሰው ሊገል ይችላል። ቱሌት ካልሆነ መስጠቀም ማሰብ ጥሩ ነው። ዋጋ ያስከፍላል። አንዳንድ እና እንደነዚህ ነገሮች ባናረግ ጥሩ ነው። ሊያ የዛሬ ስንት አመት ነበር? ና አይጂኮ እኛ መጀመሪያ ነን ስል እኛ ነን የገባንን ትላላችሁ። እና ዝም ብንለው የሚሻል ቲክታክ ላይ እኛ ነን የመጀመሪያው ስንል እኛ ነን የነበርነው ትላላችሁ። ሁሉ ጓደኞቿ ያውቃሉ። ያ ቪዲዮ ሲፖሰት ሁላችን እናውቃለን። ሰዎች ድራንኩ ነው ይሄ ነገር ጥሩ ነው እያልኩ አይደለም። ሰው ሰክሮ ወይ ሞቅ ብሎ ትብስ ይኖረዋል፣ ምናምን የሆነ ነገር ረስቶ ሊገባ ይችላል። እናንተ እኮ ዶሮ ሊሰራ እኮ እንቁላል ሲጣድ አስራ ሁለት እንቁላል ነው ስል አስራ አንድ ነው ምትሉ ናችሁ እናንተም። በምንም ተጠንቅቆ ሰው ሚዲያ ላይ ሊገባ አይችልም። በቃ የምትኖሩት ሰው ቤት ነው። የሰው ልጅ ከጠጣ ብዙ ነገር ሊያደርግ ይችላል። ሁልሽም፣ እያንዳንድሽ ድራግሽን እየጫሽ ዊድሽን እያጨሽ ቂጥሽን እያወለቅሽ ማህጸንሽን እያሳየሽ ብዙዎቻችሁ ድራማ ስትሰሩ ነው የነበራችሁ። ለየትኛው ህብረተሰብ ነው ቅዱስ ቅዱስ የምትጫወቱት? ሀብልን ስንጀምር የጀመርነ ሰዎች አላችሁ። ሶሻል ሚዲያን ስንጀምር የማያውቃችሁ እዚህ የቲክታክ ሰው ሞስት ሊሆን ይችላል እንጂ እኛ እርስ በርሳችን፣ ሀብላችሁ ስትጀምሩ ከኔ ጋር የጀመራችሁ ሰዎች እንተዋወቃለን። ምን ስታደርጉ ምን እንደነበራችሁ እያንዳንዳችን እንተዋወቃለን። ጋይስ እዚህ መጠሽ ወይ መጣ ይሄ ህብረተሰብ አለ። ዝም ብሎ በቃ የሚያጨበጭብላችሁ እነሱ እነሱን አሞኙት እንጂ እኛን አታሞኙንም። ቢኮዝ እንተዋወቃለና እያንዳንዳችን ወጥቼ አፌን ስከፍትብሽ እኮ እያንዳንድሽ በኮንፊደንስ ነው ስለ ራሴ የማወራው በኮንፊደንስ ግን እኔ ያንን ነገር አላረግኩትም ማለት የአንድ ሰው ፈርዘር ሂዳችሁ የሆነ ነገር ዘኢንዱን ማየት የለባችሁም። ይህ በጣም የብልግና ጥግ ነው። ቁጭ ብላችሁ የምታንጨበጭቡ ሰዎች ፎቶ የምትላላኩ ትስስና ላይክ ላይፍም አይደለም። ምንድን ነው ላይክ ለእናንተ የሚያመጣው አንድ ነገር? አንድ ሰው ማጸኑ ስለታየበት ቁጭ ብሎ ቪዲዮ ስለተጎራጎረ የሆነ ነገር ባል ያጣል ብላችሁ ነው እንደ የምታስቡት? ወይ ሚስት ታጣ ያጣል እንዴ ያነ ወንድ አያጣም በዛ ላይ ፌብሊክ ላይ የሆነ ነገር ይህ አሁን እኔ እነዚህ ክፈት ብዬ ካሳየሁሽ እኮ እኔ ነኝ ፈልጌ ያሳየሁት። በቃ ግን እኔ ለማንኛውም ሰው ስናገር ለሁሉም ሰው ነው የምናገር። ይህናት እስስ ላይቅ ፋምሊን የሚገልጽ ነገር አይደለም። አንዳንዴ ትንሽ እኮ ምንም ጋጠወጥ ሆነን ሚዲያ ላይ ብንወጣም እኮ ዞር ዞር ስንል እናት አለን፣ አባት አለን፣ እህት አለን፣ ወንድም አለን፣ ቤተሰብ አለን ጋይስ። ሰዎች ይጣላሉ፣ ይታረቃሉ። አምናለሁ በዚህ ይታረቃሉ። ያውም የሚዲያ ሰው ምንም ጋራንቲ የላቸውም ጋይስ። የሆነ ሰዓት ልንፈላለግ እንችላለን፣ ሰዎችን በምን መንገድ እንደምንፈልጋቸው ዋጋ ሊከፍሉልን ይችላሉ። አፋችን ስለተመቸን ብቻ መክፈት እኛ እኮ ስለ ብሄር ማውራት እኮ እንችላለን ጋይስ። ስለ ብሄር የማናወራው ግን ጥሩ ጥሩ ሰዎች አሉ፣ እነዛንም እናስቀይማለን በማለት ነው። አንደኛም ያደግነው ከህብረተሰቡ ጋ ነው። ይሄ ሲዝኑ ነው፣ በቃ ታይሙ ነው የመጣበት ጊዜው ነው ብለን ነው እንጂ እኮ በደንብ ማውራት እኮ እንችላለን። ለምንድን ነው ማውራት እንደማንችል አድርጋችሁ የምታስቡ? ጋይስ የሆነ ነገር ሳወራ ስለሆነ ነገር የሆነ ነገር ሳወራ እናንተ የምትፈሩትን ሰው እኔ አልፈራውም ጋይስ፣ አልፈራም። መፍራት ያለ መፍራት ሳይሆን እኔ አም ታየርድ ከማንም ጋር እንደዚህ መሰዳደብ መለጋገጥ የሆነ ምናምን ታይም የለኝ የለኝም ለዚህ ቡልሽት ቦምባስቲክ ጋዴም የሆነ ነገር የለኝም። እኔ ለልጆቼ እና ላለውበት ነገር ሰላም ነው የምሰጥ እንጂ ቆጭ ብዬ የዛሬ ሶስት ዓመት እኮ ስተዳደር ሀምሳ አንሳ ጥነገር ግን አንድ ለእኔ መልስ አልሰጠም። ቅስሜን አልሰበርከኝም፣ ግን እዛ ቦታ ላይ መቀመጥ አልፈልግም ነው አልፈልግም። ድስስ ላይ ወርዝ የማያደርግ ዲስከስቲ የሆነ ነገር ነው ለእኔ አሁን ከሰው ጋር ፎቶ ተለጣጥፈ በየቀኑ እየወጣ ቴንክስ ጋል ብለ የተሰጠን ብሬክፋስትን እንደ መብላት፣ ዛሬ ምን ለብሳ ገባች፣ ነገ አንቺ እኮ እንደዚህ ነች፣ ፎቶሽ እንደዚህ ነው፣ ምንና መጫንሽ እንዲ ነበርሽ፣ ምናምን አይዱ ጋይስ። እንደዛ ግን ለኔ አልጠቀመኝም። አንደኛ ሴትነትሽን የለለሽ ሌብል ላይ ነው የሚያስቀምጥሽ። ሁለተኛ ደግሞ ሰው መደበሪያ ነው፣ መጃ የለውም። ሰው ልክ የሆነ ነገር ሳዋራ ከሆነ ሰው ጋር ታገናኙታላችሁ። እኔ ስፈልግ ስም ጠርቼ ነው ምናገር። አምናስኬር ኤኒባዲ ጋይስ አንድ ሰው እስካልደረሰብኝ ድረስ ደግሞ አልጠራም አልደርስም። ስናገር ደግሞ ሾርኔ አላቅም። እኔ በሾርኔ አላደኩም። እኔ ትክክለኛ ስሜን ጠርቶ አንድ ሰው ሲደርስብኝ ያኔ ነው ሪስፖንድ ማድረገው። እኔ ግን እኔ ይሄ ሾርኔ በዚህ በዛ ታጥራችሁ እናንተ የምታዝሉት አዝላችሁት የምዞሩትን ሰው አልፈራውም። እኔ ሳይደርስብኝ ግን አልደርስም። ድዝስ ሚ ይ ይሄ ፐብሊክ ነው። ሰው የፈለገውን ኮምፕልመንት መስጠት ይችላል። ሚዲያ ነው ይሄ። በሚዲያ ነገር እመኑ። ሚዲያ ማለት ኦፕን፣ የፈለከውን የምተነፍስበት የፈለከውን የምትናገርበት ነው እንዴ። እንትና እንዲያለችሽ እንትና እንዲያለሽ እያልክ ቂጥ የምትልስ ካለ ባናት ምተክል እንደ አርጋው በዳሱ። ምን አባታችሁ ነው የምታለቀልቁት? ያገር አለቅላቂ ሾካካ በሙሉ ምንምት ትሾካ ሾኩብኝ እንዴ? የሆነ ነገር ሲወራ ከሆነ ሰው ጋር ያገናኛል። እኔ አንድ ሰው ጋር ካቆምኩኝ አቆምኩ ነው በቃ። እዛ ባውንደሪ አለኝ፣ ለራሴ አለኝ። ከዛ ውጪ ግን የሆነ ነገር አንተ የተናገረች አንቺ የተናገረች ዲቲንግ፣ እናንተ አይነት ማይንድ እኮ የለኝም እኔ። በጣም አስባለው አንድ ተስፋ ልጅ ሲኖር ነው። በዚህ ዓለም ውስጥ በህይወት ስትኖር ተስፋ ልጅ ነው። ገንዘብ ራሱ ገንዘብ ራሱ ዝም ብሎ ለጊዜ ነው ፓወር የሚሆን እንጂ ራስን ላይ ተስፋችሁ ልጆቻችሁ ነው። እኔ በጣም ትልቅ ተስፋና ሆቢ ያለኝ ሰው ነኝ። እኔ በራሴ ጊዜን ተጠቅሜ በጊዜ የወለድኩኝ። አፌ ቆጭ ብዬ ስከፍትብሽ በምክንያት ነው። ቆጭ ብዬ የምከፍትብ እያንዳንድ ሪስፖንስብሊቲን አውቃለሁ። ቤቴ ውስጥ ምን ሰዓት ላይ ምን ማድረግ እንዳለብኝ አውቃለሁ። የምታጎበድሉ ሰዎች አላችሁ፣ ሳትጠየቁ ጠየቁ፣ አቤት አቤት። አንድ ሰው ሳይደርስብኝ አልደርስም፣ ሲደርስብኝ ደግሞ ይኖሚ ወረዴ ይሄ ላይክ እንደዚህ እንደዚህ ይኳላል፣ ጥግ ድረስ ነው የሚሄደው። ሲይዝ ደግሞ አለቀም። እኔ የምሬ ነው ብላችሁ ሲይዝ እኔ የአርቲ ቡርቲ ወር ወራ እናትሽ እንዲህ ብላ አባትሽ በዚህ ወጥቶ በዚህ ወርዶ አለልም። ትክክለኛ ቁጭ ብዬ መልስ ነው የምሰጠው። እኔ መልስ ስሰጥ ግን ሰው ሳይደርስብኝ ደግሞ አልደርስም። የዘራፍ አይደለውም። የሰው ቤት እያንኳኳው የምገባ እንዴ? እኔ በቢ በራሴ ፔጅ ማውራት መብቴ ነው ማውራት እችላለሁ፣ የፈለኩትን እናንተ ናችሁ አለመመልከት የምችሉት እኔ የሆነ ግን፣ እንደነዚህ አይነት ነገሮች ሲመጡ ግን ለምንድን ነው እንደዚህ የሆነው? ትክክለኛ የጨዋ ዘር ነኝ። ጨዋ ልጅ አለ እንትን ከጨዋ ቤተሰብ ነው የመጣው አባቴ በዚህ ወይ ያሳደገኝ እናቴ እንዲህ ናት፣ ፋሚሊዎቼ እንዲህ ናቸው ምናምን ካላችሁ፣ እኔ አልኳችሁ ነገ ከሰው ጋር የእውነት የእውነት ብጣላ እኔ አውጥቼ ቪዲዮ አልሰጥም። ለኢንፎርሜሽን እኮ እኛ ቅርብ እኮ ነን ለሁሉም ነገር ጋይስ ደግሞ ይሄ ህብረተሰብ የሆነች ነገር ስትጣላ እኮ ፋውንድ ነው የሚያደረጉ። ጓደኛ ከጓደኛ ነው የሚጠያየቁት። በቃ ሪሰርች ነው የሚያረጉት። በቃ በጭንቅላታችሁ ሪሰርች የምታረጉት ጓደኛ ከጓደኛ ወይ ከሚያውቅ ሰው ምናምን ምናምን። እኔ እናንተ እኮ የበቃችሁኝ የዛሬ ስንት ዓመት፣ ስጣላ አትላንታ ማሜ መኪና አትነዳም በእግሯ ነው የምትሄዱ ካላችሁ በኋላ በቃ ተውኩኝ። እናንተ ጋር ዳሴ የተኩት እንደዛ ነው። ቢከፍ አታቆኝም። ስለማታቆኝ ወሬ ነው። ሪኩዌስት ልካችሁ ገብታችሁ ስለኔ ያወራችሁት እና አንደኛ ጋራንትም የለኝም ከእናንተ ጋር